ሰላም ሰላም ውድ ተመልካቾቼ ሰላም ለናንተ ይሁን እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ዛሬ ላይ ደግሞ ላሳያችሁ የመጣሁት ነገር ምንድነው እሱ አንድ ትልቅ የሆነ ኦቭን ነጭ ኦቭን አለ ና ኮሜንት የሚባል ኦቭን አለ ይሄን አሰራሩ እንዴት ነው እሱ የሚለውን ነገር ይሄ አሁን ሰርቪስ የመጣ ነው እኔ ጋ ማለት ነው ሙሉ ሰርቪስ አድርገን በጣም አሪፍ አድርገን ጽድት አድርገን ለከስተመር የምናስረከብ ነው የሚሆነው። አሁን ላይ ግን ልክ እንደመጣ ያለውን ነገር ነው የማሳያችሁ። መጀመሪያ ምን ነበረ፣ ሲቀጥል ምን ይሆናል የሚለውን ነገር አብረን የምናይ ነው የሚሆነው ማለት ነው። እናም ተመልካቾቼ፣ ባለ ሁለት ሲሊንደር እና ባለ ሁለት የስቶቭ ያለው እንትን ነው ኦቭን ነው እና ይሄ እንዴት ነው እሱ አሰራሩ የሚለውን ነገር ሙሉ ሰርቪስ ነው የሚደረገው። ሙሉ ማለት እንዳለ ተበትኖ እንዳለ ተበታቶ ነው ስራውን የሚሰራው። አሁን ላይ ያለውን ልክ መጀመሪያ የነበረውን አሰራር ነው የማሳያችሁ። አሁን ላይ እንደነበረው እንደምታዩት ይሄንን ይመስላል። እናም ፊትና ጀርባው እንደምታዩት ይሄንን ይመስላል። ይህንኛው ኦቭን እንዴትና እንዴት እንደምንሰራው አብረን የምናይ ነው የሚሆነው። እናም ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉንና እንድታበረታቱን ጠይቃችኋለን። እናም ውድ ተመልካቾች እንደዚህ አይነት ስራዎችን እኛን ማሰራት የምትፈልጉ እንዲሁም መስራትም የምትፈልጉ እኛን ማግኘት ትችላላችሁ። ስለዚህ ይህን በደንብ እዩት። ይህን በደንብ እዩት። በፓርቱ ላይ ወደ ከቀጥዬ የማታያችሁናል ስራውን ማለት ነው። በመጀመሪያ እናየዋለን ችግሩ ምንድን ነው የሚለውን ነገር እንፈትሻለን። እንፈትሻለን ብዬ ስላችሁ ፕሌት ከላይ ያለው እንደምታዩት ሁለት ፕሌት ነው። ሁለት ፕሌት ማለት ስቶ ማለት ነው። እሱ ይሰራል አይሰራ የሚለውን ነገር ካረጋገጥም በኋላ ሙሉ ጽዳትና ሙሉ ሰርቪስ ነው የምናደርገው ማለት ነው። ውስጥ ላይ የሚቀመጥ ፋይቨር ግላስ ብለን የምንለዋለን። ያ ፋይቨር ግላስ አገልግሎቱ ምንድን ነው? እሱ ስራው ምንድን ነው? እሱ ይሄ ፋይበር ግላስ ብለን የምንለው እሺ። እና ይሄ ፋይበር ግላስ ብለን የምንለው እንደምታዩት ውስጥ ላይ ለዳቦ ቤቱ ሙቀት አብዘርቭ የሚያደርግልን ነው። እናም ተመልካቾች ወላችሁ እንደምታዩ በመጀመሪያ ከላይ በኩል ያለውን እየፈታን ነው የምንገኘው። መጀመሪያ ያንኛውን ከላይ ለማንሳት በዚህ በቡታ ጋዝ የሚጠቆምበት ላይ ኦር ሲሊንደሩን መጀመሪያ እንፈታለን ማለት ነው። የሲሊንደሩን እሳት የሚያወጣበትን ፓርት በቀጭንዬ መፍቻ እነዚህ ሁለት ሁለት እንትኖች አሉ ብሎኖች አሉ እነሱን እንፈታና ከዛም በኋላ ላይ ከፍ እናደረገዋለን። ከፍ ካደረግን በኋላ ያንኛውን የሲሊንደሯን ማለትም እሳት የሚረጨውን ፓርት ወደታች ዝቅ እናደረገውና ከፍ አድርገን እናወጣለን ማለት ነው። ጎንና ጎን ላይ ደግሞ በጀርባና በፊት የሚታሰር ብሎን አለ። እሱን በመፍታት ይሄንኛውን ከላይ ያለውን ፕሌት የተቀመጠበትን ሙሉውን ማንሳት እንችላለን ማለት ነው። ከዛን እንግዲህ ሲቀጥል ደግሞ የሱቾች ምናምን ነው የሚቀጥለው ማለት ነው። አሁን እንደምታዩት ይህንን ከላይ ያለውን የሲሊንደሩን ቦታ ወይንም ቡታ ጋዝ የሚሰጥበትን ፓርት እየፈታ ነው የምንገኘው። ፈተን አሁን ጨርሰናል። እንደምታዩት ለተለይ ዝቅ እናደረገዋለን ማለት ነው። ከዛም በኋላ ላይ የሱቾቹን ነው ሲቀጥል ደግሞ እንትምንለው የቶቹዎቹም ሙሉን እንፈታቸዋለን ማለትም የሚነቀል ነው። እሱን ከነቀልን በኋላ እንትን ማለት ነው። እናም ሲቀጥል ደግሞ ጎን ጎን ላይ ያለውን እንደምታዩት እየፈታን ነው የምንገኘው። ጎን ጎን ላይ ማለት ይህን ከላይ ያለውን ተቀማጩን የያዘልን ፓርት ማለት ነው። ስለዚህ ጎንና ጎን ላይ ያለውን እንፈታለን። ይሄ በጎን በኩል ነው የታሰረው። አንዳንድ ደግሞ ሴንተር ላይ የሚታሰርም አለ። እዚህ እንደምታዩት አሁን የሱቾቹን ፓርት ሙሉውን እንፈታቸዋለን ማለት ነው፣ የሚነቀል ነው። ልክ እንደዚህ እንደምታዩት እየነቀለን ሁሉንም እንፈታቸዋለን ማለት ነው እና ልክ እንደዚህ ያደረግን ሙሉውን እየነቀለን እናወጣና ከስር በኩል የዳፖ ፓርት የሚቀመጥበትን ፓርት እሱን በርታች ዝቅ አድርገን ከስር በኩል ደግሞ እንፈታለን ማለት ነው እንደምታዩት ይሄ ማለት የሶቹን ከቨር ነው እየፈታን ያለው። የሶቹን ከቨር ከፈታም በኋላ ነው የላኛውን ፓርት ደግሞ በሁለት ብሎን የተያያዘ ነው እሱን የምንፈታውን ከስር በኩል ያለውን የሶቹን የሶቹ ፓርት የሚይዘውን ኦር የፕሌቶቹን ሶቹን የሚይዘውን ፓርት ከቨሯን ነው እየፈታን ያለ ነው። እንደምታወት ይኸው ከቨሮች ይወጣ በዘነ መልክ ይወጣል። እንደምታዩት እዚህ ጋር ደግሞ ሁለት ቀለበት አሉ። ማለትም ሁለት ብሎኖች አሉ። ልክ እነዚህ እንፈታለን ማለት ነው። ጎና ጎን ላይ ያለውን ጫፍና ጫፍ ላይ ያለውን ይሄን ከፈታን በኋላ እንትኑን ብድግ ማድረግ ነው። ከስር ያለውን ጎና ጎን ላይ ያለውን ፈተናል። አሁን ፍለፊት ላይ ያለው ፈተናል። ከዚህ በኋላ ብድግ ማድረግ ነው። ላያቅ ይወላችሁ፣ ይሄን ይመስላል። ከላይ በኩል ያው ሲፈታ እንደዚህ ነው። ከዚህ በፊት እንትኑ ዲ ፕሌቱ ላይ የሚሰኩ ተርሚናሎች አሉ። እነሱ ተርሚናሎች ስለለቀቁ ነው መጀመሪያ ዲስ ኮኔክት ነው የተቀመጡት። ይሄንን እንደምታዩት ሁለቱ ፕሌት ነው እንደምታዩቸው፣ ትንሹና ትልቁ ፕሌት ማለት ነው። ይሄንኛው የሲሊንደሩ ፓርት ነው። ይሄን ይመስላል ከላይ በኩል ያለው ሲፈታ ማለት ነው። እንደዚህ ብትን እናደርገዋለን ማለት ነው። እንደምታዩት ውስጥ ላይ ያለውን ተመልከቱ። ፋይበር ግላስ ብለን የምንለው ይሄንኛው ነው የወላችሁ። ይሄ ፋይበር ግላስ በጣም ቆሽሿል፣ በጣም እንትን ብሏል ማለት ነው። እንደምታዩት የብዙ አይነት ቆሻሻ ነው ውስጥ የተቀመጠው። እሱን እንዳለ ጽድት አድርገን ሌላ ፋይበር ግላስ ቀይረንለት ፎ አድርገን ነው ይሄንን እንትን ይሄንን ስቶብ የምንሰራው ማለት ነው እንደምታዩት። ስለዚህ እንደዚህ አይነት ስራዎችን እንግዲህ ጥርት አድርገን እንሰራለን ማለት ነው። ተመልከቱ አሁን ከላይና ከጎን ላይ ያለውን ፈተን ጨርሰናል። እንደምታዩት ፋይበር ግላስ ውስጥ ላይ ተቀምጦ ይሄን ይመስላል። አሁን ደሞ ቀጣይ ሱቾቹን ሙሉ እንፈታለን ማለት ነው። የሱቾቹን ፓርት ሙሉ እንፈታለን። ሱቾቹን ሙሉ ከፈታን በኋላ ቀጣዩን ደሞ ምን እናረጋለን? ጽዳት ላይ እናረጋለን ማለት ነው። ውስጥ ላይ ያለውን ከላይ በኩል ተቀምጦ የምታዩትን ፋይበር ግላስ ሙሉ እናስወገደናል። ሌላ አዲስ ፋይበር ግላስ አሪፍ የሆነ አሪፍ ፋይበር ግላስ እንተካና እናስቀምጣለን ማለት ነው። ምክንያቱም እሱ በሚሆንበት ጊዜ ብዙ አይነት ቆሻሻ ውስጥ ላይ ስለሚቀመጥ እንትን ይሄ ምንድነው ሽታ ሊያመጣ ስለሚችል ልክ የዳቦ ቤቱ ፓርት ሲከፈት ያም ሙቀት ሲያገኝ ያ ሽታ ቤቱን በጣም ሊያውዶ ስለሚችል ጠረኑ ጥሩ አይሆንም። ስለዚህ ያንኛው ሙሉን አስወግደን ነው ሌላ አዲስ የምንቀይረው። እንደምታዩት የሁላችሁ ስቾቹን ፓርት ፈተናል እንግዲህ የሚቀርም ካለ እሶቹን ሙሉ እንፈታለን። ልክ እንደዚህ ይሄንኛውን ደግሞ እናስወግዳለን ማለት ነው። እንደምታዩት ተመልከቱ፣ እንዴት እንዴት እንትን እንደሚል። ይሄውላችሁ ይሄ እሶቹ ነው የሁለቱ ፕሌት እሶች ማለት ነው። እዚህ ጋር ቤል እሶች ብለን የምንላታለች። እቺ ቤል እሶች ተበላሽታለች ሙሉ ለሙሉ ሌላን ቀይርላታለን። እሶቹንም ሙሉን እንቀይራለን። ባለ 3 እሶች፣ ባለ ስድስት እሶች፣ ባለ 4 እሶች ባለ ስምንት እሶች ባለ አስራ ሁለት እሶች የሚባሉ አሉ። እኛ አሁን ባለ ሶስቱን እሶች ነው የምንጠቀመው። እንደምታዩት ወላጆች አሁን እነዚህ እነዚህን ገመዶችን ላያያቸዋላል። ከዛ በኋላ ሙሉ ጽድት እናደረገዋለን ማለት ነው። ተመልከቱ። ይሄ ፋይበሩን ከስር እናወጣዋለን፣ ሙሉ ለሙሉ እናስወግደዋለን። ምክንያቱም ይሄ በሚለኮስበት ሰዓት እራሱ ሆኖ እንዳለ ስናደረግበት በሚለኮስበት ሰዓት ቤቱን በጣም የሚያውደው ሽታው በጣም ጠረን ይመጣል እና ያ እንዳይሆን ጽድት አድርገን በሌላ አይነት ፋይበር ግላስ ተክተን ነው የምንሰራው ማለት ነው። ተመልከቱ እንግዲህ ፋይበር ግላሱን እያወጣ ነው የምንገኘው። እና እንደዚህ ያደረግን ፋይበር ግላሱን ሙሉን ካወጣን በኋላ ቀጣይ ደግሞ ምንድነው የምናደርገው ሙሉ ጽዳት ነው፣ የጽዳት አገልግሎት ነው የምናደርገው። እና ሂንቱን ብዬ ያሳያቸዋለው እንደሚል ከዚህ በኋላ ያለውን ነገር ሙሉ ፈታተን ነው የምናጸዳው ማለት ነው። ከዛ በኋላ ፊትና ጀርባውን ከላይ ያለው ሙሉ ጽድት ተደርገን የምናስቀምጥ ነው የሚሆነው። እንግዲህ ቀጣይ ደግሞ እንዴት እንደሚሰራ እንዴት ጽዳት እንደሚሰራ ማለትም እንዴት ነ ስራዎቹ እንደሚሰሩት ሙሉ የማሳያችሁ ነው የሚሆነው። አሁን ላይ ይህንኛው ተፈታቶ እዚህ ደረጃ ላይ ደርሷል ማለት ነው። ከዚህ ቀጣይ ደግሞ ያለውን ፓርት አሳያችኋለሁ። እንግዲህ ስለነበረ ጊዜና ቆይታ ሁሉ ከልብ አመሰግናለሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩን እንጠይቃለን። እናም ሌላ አዳዲስ ነገሮችን እናቀርባለን ማለት ነው። መልካም ቆይታና ጊዜ ሆንላችሁ። ጉድባይ